ብቻችት ሻሃዳ መቀበል እፈልጋለሁ፣ ግን ውስጤንም ከሚረብሹት መጀመሪያ ላይ አንድ ሶስት ጥያቄዎች አለው። እነሱ ጠይቅና መልሰህልኝ ክብሩ ከተገባኝ ብቀበል ደስ ይለኛል። ሌላው እንዳነበብኩት እኔ ባለሁበት የኦርቶዶክስ እምነት እናታችን ቅድስት ድንግል ማርያም የኢየሱስ ክርስቶስ እናት ትባላለች። ኢየሱስ ክርስቶስን በድንግልና የመውለድ ሀቅ ማንንም የማያሻማ ቢሆንም ካጠፈው ይቅርታና እና የእኔ ጥያቄ ፈጣሪ በፍጡሩ የመፈጠሩ ምስጢር ምክንያት ምን ይሆን ነው። ይህን በእርግጥ አንተን መጠየቅ ያሳፍራል፣ ይቅርታ። ሌላው ከዚሁ በተያያዘ በእስልምና ደግሞ፣ ካልተሳትኩ ቅዱሱ ቁርአን ማርያምን የኢየሱስ ወይም የኢሳ እናት ነች ይላታል። እሱም በእስልምና እንደ ነቢይ ይቆጠራል መሰለኝ። እናም ጥያቄ አንድ ኢየሱስ እናንተ ጋር ነብይ፣ እኛ ጋር ፈጣሪ እንዴት ሊሆን ቻለ የሚል ነው። የመጨረሻና ከዚሁ በተያያዘ ደግሞ ኢየሱስን በእስልምና መወለድ ሳነብ ኢንተርኔት ላይ እንደ ተአምር ይቆጠራል። ማርያምን በዚህ ተአምር ውስጥ ቁልፍ ሚና አላት ይላል ይህ ተአምርና ሚና የተባለው የእናታችን ማርያም ኢየሱስን በድንግልናና በመውለድ ችሎቷ ብቻ ነው ወይስ በኢየሱስ መወለድ የቅዱሱ አላህ ፍቃድና ጠቢብነትን ማሳያ ስለሆነ ነው ወይስ ሌላ መልእክት አለው የሚል ነው። በጣም ጥሩ። አዎ ድንግል ማርያም በድንግልናዋ ማንም ወንድ ሳይነካት፣ ልብ በሉ፣ ሳይገናኛት ብቻ አይደለም አንድ በአድ ወንድ እንኳን እንዲህ አድርጎ ነክቷት የማታውቅ እንደሆነች ተነግሯል በጉራለን ወለም ይህም ሰስኒ በሸር አለችው ወንድ ያልነካኝ ሲሆን የምትለውን ቃሏን አላህ አረጋግጦ አስፍሮላታል። ማንም ወንድ አልነካትም። በዚህ ማንም ወንድ ሳይነካት በድንግልናዋ ሳለች አምላክ አላህ ስብሐነ ወተዓላ ተአምራዊ በሆነ መንገድ ያለ ወንድ ግንኙነት ከእርሷ ልጅን ፈጥሯል። ርም ይህን ምክንያቱንም ጠይቃ ነበር ለምንድን ነው የሚለውን መላኩ ገብርኤል መቶ ይህም በነገራት ጊዜ ጠየቀችው። ወሊነ አያ አምላክ ሻ ላ ይህን ማደርገው ተአምር ላደርግ ዘንድ ነው ብሎሻ። ተአምር ማለት እስከዛሬ ሲደረጉ ከነበሩ ነገራቶች ወጣ ያለ በተለምዶ የማይታወቅ ያንን ጥሶ የመጣ ማለት ነው። ከዚህ በፊት ያለ ወንድ ከሴት ብቻ ተፈጠራለ የለም ነበር ከእርሷ በፊት ቶቸ። ነገር ግን ከእርሷ ይህን ነገር አምላክ አላ በማድረግ ለካ አምላክ ያለ ወንድ ግንኙነት ከሴትም መፍጠር ይችላል ማለት ነው። የሚለውን የአምላክ ኃይል ሙሉ እንደሆነ ሰዎች ይረዱ ዘንድ ለማድረግ ያደረገው ጥበቡ ነው። መላኩ ገብርኤልን ጠይቃ እሷ ይህንን ብሏታል። ወን ነጃልሁ አየህ ተአምረኛነቱ ከሁለቱም በኩል ነው። የተአምሩ ባለቤት ማን ነው? ይሄን ነው እንድታስተውል የምፈልገው። ያ አንዱ አምላክ ነው። የመሲሁም አይደለም የማርያምም አይደለም። የነርሱ አስተዋጽኦ አለበት ወይ? የለበትም። አድራጊው ሁሉን ነገር ሰሪው ያ እርሱ ነው። ገብቷቸዋል አይደለም? ሁለቱንም ግን ተአምር አደረጋቸው ይላል። አለ አለ። ሁለቱንም ተአምር እንደሆነ ይገልጻል። ሁለቱንም ተአምር እንደሆነ አለ አይገልጻል። ከእሱ የማንፃር ተአምር ነው። ከእሷም ማንፃር ተአምር ነው። ወለቲ አሕፃነት ፈርጅሃ ፈነፈኽና ፊሃ ምን ሩሕና ወጀዐልና ወጀዐልናሃ ወብነሃ አየተን ልልዓለሚን ኢላል እርሷንም ልጇንም ለዓለማት ድንቅ ተአምር አደረግኳቸው። ኢላል አለ እርሷንም ልጇንም ተአምር አደረግኳቸው። የእርሷን ተአምር ነው ያለ ወንድ ማንም ወንድ ሳይገናኛት የወለደች ሴት ያልቻት እና ተብላ ትገለጻለች። አይደለ ተአምር ነች። እርሱም ተአምር ነው፣ ያለ አባት ከእናት ብቻ የተፈጠረ የተገኘ በማለት ይሄም ለእርሱም ተአምር ነው። ገብታችኋል አይደለ? አምላክ በነርሱ ላይ ድንቅ ስራውን ተአምሩን አሳይቷል። አዎ ተአምር ናቸው። ገብታችኋል አይደል? የዚህ ግን ባለቤቱ ማነው? ነው ያ አንዱ አምላክ፣ ያንን አንዱን አምላክ ነው እንደነቀበት የሚገባው። ያንን አንዱን አምላክ ነው በዚህ ነገር ላይ ንነገርንበት የሚገባው። ገብታችኋል አይደለ? ያ ነው። ስለዚህ ክርስቶስ

የአምላክ ሕዝነት ናቸው ለሰው ልጆች። አምላክ ሲያዘን ጊዜ ለሰዎች ከራሱ ጋር ሊያስተዋውቃቸው ሊያስታርቃቸው፣ ሊመልሳቸው ሲፈልግ ነብያትን ያስነሳና ይልካል። ያ ነቢይ ስለ አምላክ ማንነት ሲናገር እነዚያ ሰዎች ሲያውቁና አምላክን ሲገዙ ሲያውቁ ጊዜ ዛኔ ከእርሱ ጋር ህብረትን ይፈጥራሉ ማለት ነው። ገብታችኋል አይደለ?

ጸጋዬን ከዋልኩባቸው መልእክተኞቼ መካከል ነው፣ አገልጋዮቼ መካከል ነው ካለ በኋላ ለእስራኤል ልጆችም ተምሳሌት አድርጌዋለሁ ይላል። እርሱ አዎ በጊዜው ለነበሩ ለእስራኤል ሰዎች መልእክተኛ ነበር፣ ተምሳሌት ነበር፣ ነብይ ነበር። ለትውልዱ ስለ አምላክ ሰብኳል፣ ስለ አምላክ አስተምሯል። ማድረግ ያለበትን ሁሉ አድርገዋል። ይህ ነው በእርሱ በኩል አምላክ አላህ ሱብሃነ ወተዓላ እንዳልኳቸው ድንቅ ተአምርን አሳይተዋል፣ ለሰዎች ታቸዋል። ሙታንን የማስነሳት ታምር ተሰጥቷል

የማርያም ልጅ ዒሳንም በጣም በርካታ ተአምራትን ሰጡ ሌላኛው ሌላኛው ምንድን ነው መሲሁ ዒሳ ዓለይህ ሰላም የሚደንቅ ተአምራቶችን ካደረጋቸው መካከል ከማ ዩርዋ ዳሊክ ይህን እንደተዘገበው መሲሁ ከዕለታት አንድ ቀን ከእስራኤል ወጣ ብሎ መሄድን አሰበ ለመሆኑ ይሄ መሲሁ ያለበት መንገድ እውነት ነው ወይንስ ሀሰት ነው የሚለውን ለማረጋገጥ አንድ ሰው አብሮት "ልከተለህ፣ የምትሄድበት ቦታ አለው፣ ልከተለህ" አለው። መሲሁ እሺ ተከተለኛ አለው፣ እሺ ተከተለኛ አለው። በጉዞችን ላይ ጉዞ ሊያደርጉ ነው፣ ስንቅ መያዝ አለባቸውና እና ስንቅ እንያዝ አሉ። መሲሁ ዒሳ ዐለይሂ ሰላም አንድ ዳቦ ወይም አንዲት ቂጣ ይይዛል፣ ያኛው ደግሞ ሁለት አመጣ። በቃ ስምምነት አደረጉ፣ በጉዞችን ላይ እነዚህን ሶስቶቹን እንበላቸዋለን። ሄደን እስክምንመለስ ድረስ አንተ ያዝ አለውና መሲሁ ለዚህ ሰውዬ ሰጠው። አብሮት መጓዝ ጀመረ። እየሄዱ እያለ የሆነ ቦታ ላይ ሰውየው ይህን አንዱን ቂጣ ተደብቆ ይበላና ሁለት ብቻ ያስቀራ ወታች አለ። አሁን ወሬው ስለ ቂጣ አይደለም፣ ትልቅ ጥበብ ሊያስተምረው ነው መሲሁ። በዚህ ላይ ትልቅ ተአምር፣ ድንቅና ተአምር ሊያደርግ ነው። ያን ተከታተሉ። በላና ደበቀ፣ አንደኛው በቃ ሁለት ብቻ የያዘ ሰውየው፣ አንደኛውን በላ። ልክ እየሄዱ እያለ መሲሁ ልክ ያውጣና እንብላ ሲለው ጊዜ ሁለት ቂጣዎችን አወጣ መሲሁ ጠየቀው ሰውየውን አንደኛው ቂጣ የት ሄዳለው? አይን አላውቅም አለ። ንገረኝ የትና ያደረግከው? የለም በቃ እኔ አላውቅም ብሎ ካዳ፣ አንከረ፣ አስተባበለ፣ ካዳ። ከዚያ እሺ አለው እና ጉዟቸውን ቀጠሉ። መሲሁ ጋር በቃ አንተ እንደዚህ ነህ በተለየኝ ምናምን ቀጥል አላለውም መሲሁ ኢሳ ዐለይህ ሰላም እሺ እንሂድ አለው። ጉዟቸውን ቀጠሉ። እየሄዱ እያለ መሲሁ ኢሳ ዐለይህ ሰላም እና ሰውየው የሆነ ማየት የተሳነውን ልጅ አገኘ። መሲሁ በመንገዱ መካከል ቢስሚላህ አለና በአላህ ስም አለና አይኑን ፈወሰው። አይኑ ተገለጠ። ይህ አይሁድ በጣም ተደነቀ። እንዴ ማየት የማይችልን ልጅ አይኔ እያየ ዚሁ አይኑን ገለጽክለት ነው? ምንኛ የሚደንቅ ተአምርና ስራ ነው ብሎ ተናገረ። መሲሁ ምን አለው? የዚህን ልጅ አይን በመለሰ በአምላኬ በአላህ ስም እጠይቀሃለሁኝ፣ ያችን ቂጣ ማን የበላት አለው። አይ እኔ አልበላሁም፣ አልወሰድኩም ብለሁንም ሸመጠጠ። እሺ እኔ ዳለው። ቀጠሉ ጉዟቸውን አሁን መሄዱ፣ እየሄዱ እያለ ባህር አጋጠማቸው። ትልቁው መሲሁ ኢሳ አለይሂ ሰላም ጋር ሰውየው አብረው ናቸው። ይሄን ባህር እንዴት ልናልፍ ነው አንተ መሲሁ አይለው ሰውየው። ምናለ ማን ነው ኢሳ አለይሂ ሰላም ምናሉት፣ እኔ በአላህ ስም ወይም ቢስሚላህ ብዬ ውሃው እረገጣለሁኝ እርሱ መሬት ይሆንልና አላለው። ገና ነገረው ወደፊት የሚሆነው ይህንም ተአምር አድርጓል መሲሁ፣ በባህር ላይ የመሄድን ተአምር ተሰጥቶ ነበረ። ከዚያ ሰውየውን ቢስሚላህ ብለ ከእኔ ጋር ውጣ ነው፣ አብሮት ወጣ መንገድ ሆነላቸው። በቃ ደረቀ እንዲጓዙ ሆኑ። ልክ ባህሩን ካለፈ በኋላ ሰውየ በጣም ተደነቀ። ይሄ ባህር የነበረን መንገድ እንዲሆን ያደረገ ምን አይነት ተአምር ብትሰጥ ነው? አሁንም ጠየቀው። ይሄን ባህር ለእኔና ለአንተ መሬት ባደረገ በአምላክ በአላህ ስም ጠይቀለሁኝ፣ ያችን ቂጣ ማን የበላት ንገረኛ፣ ነው በአኔ አልበላሁም ብሎ ሸመጠጣ ነው። መጨረሻ ላይ አሁን መሲሁ ምን አይነት ተአምር ሊያደርግ ነው? አሁንም እየሄዱ እያለ በመንገዳቸው ላይ መሲሁ ዒሳ ዓለይህ ሰላም ሶስት ድንጋዮችን አነሳ። እነዚህንም ድንጋዮች ወዲያው ዱዓ ያደረገ አላህ ስብሓነ ወተዓላ ወደ ወርቅ ቀየረለት። እነዚህን ሶስት ወርቆች ባየ ጊዜ ይሁድ በጣም ተደነቀ። እንዴ ድንጋይ የነበረ ነገር ወደ ወርቅ ተቀየረ። አሁን መሲሁ ተመልክቶ ጥበቡን ዒሳ በጣም ጥበብን የተቸረ ነቢይ ነው። አላህ በቁርኣን ላይ ጥበብንም ማስተምረዋለሁ ልጅሽን ብሎ ቃል ገብቶላታል። ወዩዓሊሙ ልኪታብ ወልሕክመተ ተብሏል። ጥበብን ይሰጠዋል ልጅሽንም ተብሎላታል። የዒሳን ጥበብ ተመልከተዋል። ምን አደረገ? እንካ ሄ ወርቅ አንዱ ላንተ ነው አለው። አንዱ ደግሞ ለእኔ ነው አለ በሲሁ ሰውየው። እንግዲህ፣ የሰው ልጅ በምድራዊ ጥቅም በጣም የተፈተነ ነው የሰው ልጅ ሲባል፣ ሶስተኛው ስለማን ነው የሚሆነው ብሎ ጠየቀ ሰውየው። ዒሳ ምን አለው? ይሄ ሶስተኛው ደግሞ ያችን ቂጣ ለበላት ሰው ነው የሚሆነው አለው። በዚህ ጊዜ ሰውየው እኔ ነኝ የበላት በቃል እኔ ነኝ የበላት አለ ዒሳ ለወርቁን ንፈልጎት አይደለም ዒሳ አላህን ቢጠይቅ ይህን ምድር እንዳለ ወርቅ አድርግልኝ ብሎ ቢጠይቅ ያደርግልታል አላህ ቦታችኋል አለ ስለ ወርቁ አይደለም የሰው ልጅ ግን ለምድረህ ጥቅም ምን ያክል ጉጉት እንዳለውና በዚያ ምክንያት እንደሚዋሽ እንደሚቀጥፍ ብዙ ኃጢአቶች እንደሚያደርግ ለመግለጽ ነው በኢሳ ዓለይህ ሰላም እኔ ወርቁን ፈልገዋል አልነበረም። ምህን ሶስቱንም ለአንተ ውሰድ ብሎ ሰጠው ሰጠው። ከዚያስ በቃ እንግዳውንስ አልጓዝም ከአንተ ጋር ልመለስ ነው አለ። ካደው ራሱ በኢሳ ጉዟቸውን ጠየቁ። ማን ነው ቀጠሉ። ሰውየው ግን ያንን ወርቅ ታቀፎ እዛው ተቀመጠ። ሳ እየሄዱ ነው። እዛ ይህ ሰው ታቀፎ እያለ ሶስት ፈረሰኞች መጡ። እነዚህ ሶስት ፈረስ እየጋለቡ የሚመጡ ሰዎች ወርቅ ታቀፎ አየቱ ይሄን ሰው ለምን ይሄን ወርቅ እኛ እንቀማው ይሄን ሰው ገድለ ነው? ተባባሉ ሄዱና ይሄን ሰው ገደሉት። እነዚህ ሶስት ፈረሰኞች ወርቁን እዛው ይዘው ተቀመጡ። ርቧቸው ነበርና እነዚህ ሶስት ሰዎች ለምን ከመካከላችን አንዳችን ሄዶ ቂጣ ይገዛም፣ እስከዚያ ድረስ ይሄን ወርቁን ይዘን እዚህ እንቀመጣለን ሁለታችን ተባባሉ። እሺ ያሉ ተስማሙ። ከመካከላቸው አንዳቸው ብር ይዞ ሄደና ቂጣ ገዝቶ ሊመጣ ይሄዳል። ይሄ ሰው መንገዱ ላይ እየሄደ ምን አሰበ? ለምንም ቂጣው ላይ መርዝ አድርጌባቸው ገድያቸው እነዚህን ሁለት ጓደኞችን ሶስቱን ወርቅ ለምን ያልወስድም የሚል ሀሳብ መጣለት። ተመልከቱ ሰይጣን በሰው ልጅ ላይ ምን አይነት ተንኮል እንደሚያሴት። እነዚህ ሁለት ሰዎች ደግሞ እዚያ ሆነው ምን ያሰቡ? ለምን ይሄ ጓደኛችን ቂጣውን ገዝቶ ሲመጣ ግንባሩን ብለን ገለነው፣ እናንተ ብቻ ወርቁን ለምን አንካፈልም? ተባባሉ። ሁላቸውም በዚህ ላይ አሰቡ። ልክ ሰውየው ቂጣውን ገዝቶ ሲመጣ መርዝ አድርጎላቸው ይዞ መጣ። ልክ ያንን ሊሰጣቸው ሲያስቀምጥላቸው ገደሉት። እሱ በቃ ተከፋፈልናት ብለው በደስታ ሲጓርቁ ያንን ቂጣ አንስተው ሲበሉ፣ ጓደኛቸውን ገደሉት፣ እነሱም መርዙን በልተው እዚያው ሞቱ። ሶስት አራት ሬሳ ሳ ተቶት የሄደው ሰው ገድለውታል። እነዚህ ሶስት ሰዎች ደግሞ ተገዳድለዋል። ወርቁ ተቀምጧል። መሲሁ ጉዟቸውን ጨርሰው ልክ ሲመለሱ ይሄን ነገር አገኙ። በጣም ደነገጡ። ጓደኛው ሙቷል፣ እዛ ብሎ የተከተለው ሶስቱም ሰዎች ሙተዋል። ወርቁ ግን ተቀምጧል። ማንም አልለከም ፈአውሐ አላህ ወደ ዒሳ የተከሰተውን ክስተት ነገረው፣ ተረከለት። ዒሳ ሆይ፣ እዛ በኋላ እነዚህ አንተ ከሄድክ በኋላ እንዲህ እንዲህ ሆኗል ብሎ ልክ አሁን የነገርኳቸውን ታሪክ ሲነግረው ሀከዛ ተፍዐሉ ዱንያ በአስሓቢያ ብለው ዒሳ ተናግረው ጥለውት ሄዱ። የዚች ዓለም ጸጋ የዚች ዓለም ብልጭልጭ ጸጋ በባለቤቶቿ በወዳጆቿ ላይ ልክ እንዲህ ታደርጋለች ብሎ ተናግሮ ሄደ። ታገዳድላቸዋለች ያ

አላህ ራሱ ምናላ ቁልና ያ ናሩ ኩኒ በርደን ወሰላመን ዓላ ኢብራሂም። አለ ኢብራሂምን ወደ እሳት በወረወሩት ጊዜ እሳትን እኔን እንጂ አዘዝኳት ይላል አንቺ እሳት ሆይ ለአብርሃም ሰላም ሁኝለት፣ ቀዝቃዛም ሁኝለት እንዳትጎጆዬ አዘዝኳት አለው እና ይህ ነው የሆነው ነገር በነብያት በኩል አምላክ ድንቅና ተእምረን ያደርጋል። በመሲሁም በኩል እንዳደረገው ሁሉ ይህ የመልእክተኛነታቸው የእውነተኛነታቸው ማረጋገጫ እንጂ የአምላክነት ማረጋገጫ አይደለም። ወደዚህ መንገድ ነው የምንጠራችሁ፣ ወደዚህ መንገድ የምንሰብካችሁ